አየሁት ምኞቴ ነው ወይስ አየሁት የማሽቃበጤን ውጤት ነው ማለት ያለብኝ? እኔ ምን ብዬ ነው መዝፈን ያለብኝ አሁን ለዝ ትላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛ። እውነት ለመናገር ያክል ይሄንን ፎቶ ሳይ ይሆናል የለ ሀይምዬ ላይ እንዴት እንደሚያምርባት። የሚያምርባትን ነገር ደግሞ እኔ ግድ መናገር አለብኝ። አዎ ቆንጆ ነች ማለት አለብኝ። ሌላው ከዛ በፊት ግን ሀይምዬ ዛሬ እንቅልፍተኝተሽ ነው ያደርሺው፣ ወይን ስታስቢ ስጠነስሽ ነው ያደርሺው? የፕራንክሽን ማለት ነው የትናንትን ነው ለመበቀል አደራሽን፣ አደራሽን ስትበቀኝ የልብሽን ካውያ ብቻ ሳይሆን ሁለቱንም በአንድ ላይ አብረሽ አጨልያቸው። አዎ አንዱ ብቻ መጎደት የለበትም፣ መተጋገዝ አለባቸው። የአንችን ፕራንክ ማለት ነው ብቻሽን ያስጨነቁሽ፣ አንችን ብቻ ግን ያው ሁለቱንም አጨናቂያቸው። ሁለቱም አውርተው በታቀደውበት ስላደረጉ ማለት ነው ውዶቼ፣ እኔ በቤተሰብ መሀል መግባት ፈልጌ አይደለም፣ ግን ምን መሰላችሁ ብሩኬ ፕራንክ ሲደረግ ለብሩኬ እናሽቃብጠው ነገር አለ፣ አይዞ አይዞ እንላለን። ሀይምዬ ደግሞ ፕራንክ ብሩኬ ሲያደርጋት፣ አይዞሽ አይዞሽ እንላለን። ስለዚህ ምንድን ነው ሀይምዬ አሁን ፕራንክ ስለተደረገች ለሀይሚም ትንሽ ማሽቀባበጥ አለብን። ትናንትና ጭንቅንቅንቅ ስትል ነበረ። ዶሮሽ አይጣፍጥም እንደገና ደግሞ ጎርንቷል፣ ስንት ነገርን የተባለችው ውዶቼ። ሙዬ ይጣፍጥልኛል ምናምን ነገር። እኛ ኮ ወደን እኮ አይደለም ቅማም ብለን ስም ያወጣንላት። ተምድር ተነስተን አይደለም እንዴ ከሩቅ በስልካችን ኮኖ እኮ የወጡ እንትኑ ጣዕሙ ምናምን ነገር የሚሸተን የምናቀው፣ እንደዛ መባል የለበትም። በእርግጥ ማለት ነው፣ ግን ፕራንክ ነው። ገብቷችኋል? ፕራንክ አድራጊው ደግሞ ቤተሰብ ነው፣ ወንድም ነው። ግን ከበደ ቢሆን አስባችሁታል? ጫን ያለው ቢሆን አስባችሁታል? እኔ ትናንትና በደንብ በደንብ ነበረ የምሄድበት ወንድም እየሆነ እና እንዴት አይቻልማ በቤተሰብ መሀል መግባት ና ዝም ትላላችሁ። አንዳንዶቹ ደግሞ እከካሞች፣ ያልበላቸውን የሚያኩ ሰዎች አሉ። እንዴት እንደዚህ ታረጋታለህ? እንዴት ለሁለት እንደዚህ ታጨናንቃለሁ? ብለው ያሽቃበጡ አንዳንድ ጥቃቅኖች አሉ። እኔም ጥቃቅን ነኝ ውዶቼ፣ ከነሱ መደባለውኝ። ነገር ግን የሆነም እዝህም ጣዱኝ፣ እዝህም ጣዱኝ፣ እዝህም ጣዱና ልብሰ ለምር አይደሉኝም። እኔ በትንሹም ብሆን በስያለሁ ውዶቼ። እንትላላችሁ ለራስ ሲቆርሱ አያሳንሱ። አረ ወደ ሀይምዬ እርግዝና ልመለስ። ወው ማይገድነስ፣ ሀይምዬ አሁን እናት ብትሆን እርጉዝ ብትሆን አስባችሁታል? በፎቶ ቅንብር እንደዚህ ውብ የሆነች የምታመድ የሆነች እና በተግባር ደግሞ እኔ በነገራችን ላይ የሆነ ቃል የገባት ነገር አለ። ብሩኬና ሀይሚ ሳያገቡ አላገባም፣ ከፈለጋችሁ እንደ ስልክ እንጨት አንጠልጥላችሁ አኑሩኝ ብያለሁ፣ ቀድሜ ተናግሬያለሁ። ይሄ የራሴ ነው፣ የማይታጠፍ ቃል ነው እና ሀይንዬ፣ ደግሞ እንደዚያ ሆነች ለማየት ያብቃን። የአራት ልጆቹ እናትና አባት ማለት ነው። አዎ ይሄ ምኞታችን ነው፣ ያሳካላችሁ ብለናል። ምኞት አይከለከልም። አየሁት ምኞቴን የማሽቃበጡን ውጤቴን በሚለው ይስተካከልልኝ። አየሁት ህልሜን ከሚለው ማለት ነው። ወደዛው እኔ ወደ እኔ የራሴን የግሌን ዘፈን ነው። ቱፍ ይሄም ድምፅ ሆነና አሁን እኔ ላንጎራጉርበት። አረ ወደዛ፣ የሰው ጆሮ አታበላሽ። ቃሪ ያርፈሽ ተቀመጪ ትላላችሁ እዚህ ጋር ማለት ነው። እና ማለት ነው ጉዶች፣ የራሳችሁን ዜማ ፈጥራችሁ መዝፈን፣ ማንጎራጎር፣ መጨፈር ትችላላችሁ። ለእነዚህ ሁለት ልጆች ተፈቅዶላችኋል፣ እንደፈለጋችሁ ሆኑ ማለት ነው። እና ብዙ ጊዜ ምኝ መልካም ምኞት የምትመኙት ለምትወዱት ሰው ብቻ አይደለም። እርግጠኛ ነኝ ለሁሉም ሰው ምኙ፣ መልካም ምኞት ተመኙ። መልካም ምኞት አይከፈልበትም። እናንተ ሰው እንኳን ክፉ ነገር ቢያደርግባችሁ መልካም ነገር ተመኙ። ክፉ ቢሆንባችሁ መልካም ነገር ተመኙ። እግዚአብሔር ለእናንተ የበለጠ ነገር ይሰጣችኋል። ሰው ክፉ አደረገብኝ ብላችሁ መልሱን ክፉ አታደርጉ። እና ምንድን ነው ይህንን ማለት እፈልጋለሁ ሃይምዬ ግን ዛሬ በቀሉን ዛሬ እንግዲህ መልሱን ምናምን ነገር እንዳታደርጊሁ አረሳሽ በዓል ይለፍና ማለት ነው በዓል ይለፍና አጨለያቸው ሁለቱንም ትላላችሁ። ያው ዳግማ ተንሳይ እንብላና ትላላችሁ። እና ውዶቼ ይመቻችው። ላይክ ሼር አድርጓ ሀሳብ አስተያየት ካላችሁ ደግሞ በኮመንት አስቀምጡ። እነ ጠንፌ ደግሞ አላርፍም ካሉ ይሄድባችኋለን።